አሰላሙ አለይኩም ወረህመቱላሂ ወበረካቱ። ምድና የተከበሯችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? ከኛ አልሐምዱሊላህ ሰላም ሁሉ መልካም ነው። ይኸው ዛሬ ገጠር ሂደን ማለት ነው። መንገድ ላይ ቁጭ ብለናል። ማሜዛ እየቀረጸ ነው። አይን እየቀረጸ ነው። ተላላችሁ እና እየመጣ ነው። እና እንዴት ናችሁ? ደህና ናችሁ ወይ? ዛሬ አየሩ እንዴት ነው? ወደ እናንተ ልናደርስ ብቅ ብለና ማለት ነው። አሁን ሰዓት ስንት ሰዓት? አስራ አንድ ሰዓት ሆኗል፣ እና ወደ ገጠሩ መተን ቤት ሆኗል። እዚሁ አልቻልኩም ጎ አልቻልኩም። ቤተ ሰብስ ለቀንቂ አሰላሙ አለይኩም ወራህመቱላሂ ወበረካቱ ስለት ክብራ ቤተሰቦቻችን እንዴት አላችሁ? ዛሬ ሁሉ ጊዜ ይከበር የምቀርፀው ዛሬ እንግዲህ ታየት ወጣ በለን ማለት ነው። ዝም ባውስ ገጠር ነው ያለነው። ወጣ በለን ቁልቋሉ ይታያል። ቁልቋሉ ምናምን ነገር የለም።

እንደው እያያችሁ ነው። ስለዚህ ወጣ ብለን ነው ማለት ነው ዛሬ። እንዴት ናችሁልን ረበና ሰላም በእናንተ ይወራል ይያለው ያው አየር ንብረቱ ሆ ትንሽ ሞቅ ያለ ዘሪ ሞን ታስ ነው እና እንዴት ናችሁ ናችሁ ወይ? በጣም ደስ ይላል። ወደ ምን ተሰማሽ ነው አየሩ በጣም ገጠር ገጠር ግን ገጠሪዎች ላይክ ያረጋቸው ይሄን ቪዲዮ ማለት ነው፣ ላይክ አድርጉ። ገና ሰው ገጠር ውስጥ ላይ ገጠር ልጅ ደረስ ገጠር ነው ማለት ነው እንግዲህ

በኢዲ ማግስት ዋዜማ ደሞ በዓል እንዴት ነበር ነው ያሉት። አዲስ ነገሮች ካሉም ስለ ገበያ ማ አንድ ገበያ ገባታል፣ እንዴት ነበር የበዓል ገበያ ይመስላል? ምን ውድ ምን ርካሽ? እሱንም ገበያ ወጣን ከቀረጽ ለእናንተ እንጋብዛለን ማለት ነው። ኢንሻአላ አላህ በሰላም ደግሞ መጥቶ ተቀበለ ነው በሰላም የሚያልፍ ያድርገን የአመት ሰዎች በለን ኢንሻአላ። ይህን ያ ያልደረሰበት ብዙ ወንድሞቻችን አሉ እዚህ እዚ ላይ ደረሰን ጌታ በሰላም እናታለፈው ያ ድርገን ዘንድ እንኳን አደረሳችሁ ቤተሰቦቻችን ለማለት ነው። ብቅ ነው በዛው ማለት ነው። በተረፈ እንወዳችኋለን ወዳችኋለን እያደረጋችሁ ያደረጋችሁ አሰልኩ አዎ፣ ደሞ ለምን ሰብስክራይብ ማታረጉ? ሰብስክራይብ አድርጉ፣ ላይክ አድርጉ። ብዙ ሰው ያየዋል፣ ግን ላይክ የለም። ለምን ነው ላይክ ማታደርጉ? ወይስ እንደሌሎቹ በቃ ይሁን ተገብ ያል ተገብ ያል ነገሮች ምናምን እንፖስት አንላችሁም፣ እኛም አንፈልግም። እና ላይክ አድርጉን ሰብስክራይብ አድርጉ አሳድጉን፣ ማለት ነው። እንሻላ ጥሩጥሩ ነገሮች ይዘን እንመጣለን፣ ይዘን ብቅ እንላለን። ያው ትንሽ ኔትወርኩ ስለሚያስቸግር ነው በተደጋጋሚ የማንመጣው እንጂ፣ እንሻላ ለእናንተ ጥሩጥሩ ነገሮችን ሸር ለማድረግ ዝግጁነን ማለት ነው። ምን ትላችኋል? አንተስ? እንደዛ ነው ቤተሰብ የሆናችሁ ሰብስክራይብ ያደርጋችሁን ቪዲዮን ላይክ ካደረጋችሁ ጀምሮን እና ደሞ ከምንም በላይ ኮሜንት እኔ ኮሜንት ወዲያሉ አስተያየታችሁ፣ የእናንተ አስተያየት እኛ የጀርባ አጥንታችን ነው ማለት ነው። ኮሜንታችሁንም እና ነው ማለት ነው። ስለዚህ የምትሉት ከምንም በላይ ኮሜንት እኮ እውነት ምናፍታኩ ያስነሳላ ይህን ዝሰሩት ይህን ዝምታረ እነሱ ሲያበረታቱን፣ እኛም ደግሞ የመስራት አቅማችን እየጎለበት ይሄዳ ያለ ማለት ነው። እናንተ አበረታቱን እንጂ እኛ እንሰራለን። እናንተ ደግሞ ላይክ ሳታደርጉ ሳብስክራይብ እየቀነሰ ላይክ እየቀነሰ ከሄደ እኛ ደግሞ እየደከም እንመጣለን ማለት ነው። እያስጠላን ስታየድን ከሆናችሁ ሳብስክራይብ አድርጉ ላይክ አድርጉ አሳድጉን ማለት ነው። እሺ አዎ፣ አስታየ ቆረጥ እንደያ ስለምንሄድ ስለዚህ እናንተ

እንግዲህ ከኤዲ ወይም ከኤር በፊት ወይም ከኤዲ አል አድሃ በፊት ወይም በኋላ ብቅ እንላለን። ቪዲዮ እናንተ እናላችሁ እንመጣለን። ኢንሻአላህ ባላህ ፍቃድ ሰላም እንላችሁ ነው። በያላችሁበት ሰላም ናችሁ። በዝት ይበልል። አየሩን እናሳያችኋለን ኢንሻአላህ። አዎ፣ ሰፈሩን እስኪ አድርጊልኝ እንግዲህ

አረብ አገር ያሉት እኮ ይናፍቃቸዋል፣ በጣም ነው የሚናፍቃቸው፣ በጣም በጣም ይናፍቃቸዋል። አገራቸው እንደዚህ ጋር እዚህ ዝናብ የለም። ዝናብ አገራችን ዝናብ በዝናብ አረንጓዴ እንድትሆን ይማቻችሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄ ቻው ይያላችሁ ነው እንግዲህ አንድ

እንግዲህ ይሄን ይመስላል። ለውዶች፣ እንግዲህ ይሄን ይመስላል።